አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የምወዳችሁ የማከብራችሁ ውድ ቤተሰቦቼ እንዴት አላችሁ? እኔ በጣም ደህና ነኝ። እንዴት እንዴት ይዟችኋል? ዛሬ ደግሞ ተመለስሽ መቶችለው በአዲስ ቪዲዮ። አዲሱም ቪዲዮ ምንድን ነው? ሚፍታህ ሚፍታህ የምወደው የማከብረው ወንድሜ ነው። በጣም ነው ደስ የሚለኝ። በጣም ጠንካራ ጎበዝ ልጅ ነው እና አድናቂው ነኝም ተከታታዩም ነኝ እና በፊት በፊት በጣም ጎበዝ ልጅ ነው በተለይ ማለት ዜናዎችን በሚሰራበት ጊዜ ዩቱበሮችን ዩቱቦችን ሲሰራ ራሱን በጠበቀ መንገድ ነው እና አሁን አሁን ግን ይሄ ምንድን ነው ይሄ መተቃቀፍ ምንድን ነው እንባ መጠራረግ ምናምን ጀምረዋል እና በፊት እኮ ሴቶችን ራሱ መድረክ ላይ ምናምን እንትን ሲል አይሰልምም ነበር ና? አሁን ግን ወዴት ወዴት እየሄድን ነው? ወዴት ወዴት ነው? እና በጣም የማከብረው ወንድሜ ነው። በቃ አድርሱልኝ፣ እንደው ብሻራ አድርጋችሁ እንዴት ደርስልኝ። ለምን አታገባትም እንዴ? እንባዋን እየጠረግክ እንባዋን እያበስክ፣ እንደዚህ ከወደድካት ለምን አንተ ማለት አንድን ነገር ትቶ አንድን ነገር ማጥፋት የለብህም። በቃ ሴቶችን አንድኛ ይቱን አልሰልምም ብለህ አንድኛ ይቱን እንዋብ መድረግ የለብህም እና በጣም የሚወድህ ወንድም የነ ሚፍታህዬ አላህ ይጥብቅ ባለህበት። እና ውድ እህት ወንድሞቼ፣ ሁሉም ሰው መቼም ትዳርን የሚጠላ የለም፣ ህይወትን የሚጠላ የለም ግን ማን ነው ማን ጋር ነው መሆነው፣ ማን ነው የማገባው የሚለው ጥያቄ ነው እንጂ ችግሩ። እና አንዳንድ ሰዎች ይገርሙኛል። ማለት ለካሜራ ይሁን ለምን ይሁን እና ይዋደዳሉ፣ ይከባበራሉ፣ ስጦታ ይሰጣጣሉ። ለምሳሌ ፈኪሃና አህመድ አሉ። እወዳታለሁ ይላል፣ ብዙ ነገር ያደርጋል ግን ወደ ኒካ ወደ ሀላል ሲገቡ አይታይም። ማለት ምንድ ነው የሚያገዳቸው? አንድ ሰው ከተዋደደ ከተፈቃቀረ ከተዛዘነ፣ ወይስ ምንድ ነው ኒካ ላይ ነው ችግሩ እና እንደዚህ አይነት ነገር ጥሩ አይደለም። ሚፍታህ ወንድሜ ከወደድካት ከወደደችህ ቶሎ ወደ ሀላል ግባ ነው የምለው እንደ ሌሎቹ እንደምናያቸው ዝም ብላችሁ ፍቅር ፍቅር ፍቅር ፍቅር በኢስላም የለም ፍቅር። ወደድካት፣ አፈቀርካት፣ በቃ ጠይቃት፣ አግባት። ይህን ሁሉ ነገር እያወቃችሁ እንዳላወቃችሁ የምትሆኑት ነገር ነው የሚገርመኝና እኛ የነጮች እንትና አይደለም። አራያችን ነጮች አይደሉም። እና አራያችን ነብያችን ሰለላሁ ዐለይሂ ወሰለም ናቸው። አራያችን ኢስላም ነው። አንዲትን ሴት ከወደድክ ካፈቀርክ ጠይቅ፣ ኒካሰር። ከዛ ውጭ መጠናናት አብሮ፣ መላላስ አብሮ መዝናናት አብሮ ምን ማለት ነው? ለዚሁም እነ አህመድም እንደዚሁ ሌሎቹም ሌሎቹም እነ ሙባረክም ሙቡም ወንድሜ የገራሙ ገራገሩ ያረጅሙ ልጅ ማለት ነው። እሱም አንድ አንድ አንድ አንድ ሴት መያዝ ይዞ መምጣት ይዟል። ወይንስ ዩቲዩብ ይ ሴት ካልተያዘ አይሰራም። እኔ እኮ አንዳንዴ ግራም ይገባኝና በራሳቸው በራሳቸው ጊዜ እንትን ማለት ይፈልጋሉ እና እና እኛ የክርስቲያን ስታይል አይደለንም። ስታይል እነሱ ናቸው አምስት አመት በፍቅር ስድስት አመት በፍቅር ሰባት አመት በፍቅር ይሉ ይሉና፣ ከዛ በኋላ ትዳር። እንደዚህ አይነት ነገር አለ እንዴ? እና ውድ ቤተሰቦቼ ሰቦቼ ይሄን ይመስላል። እየተሰማኝ ያለውን ነገር ነው የምናገረው ነው። በነገራችን ላይ ማለት እኔ መሰለኝ ነው፣ ከነሱ አውቄ ከነሱ እንትን ብዬ አይደለም። ግን አሁን ጊዜ ብዙ ሰው ያውቃል፣ አይተገብርም። ሁላችንም እናውቃለን ግን አንሰራምና ዋናው ስራ ላይ ነው። ሰው ሁሉ እያወቀ ተግባር የለም አንድም ሰው። አሁን አጅነቢ ሴት ጋር አጅነቢ ወንድ ጋር መላላስ፣ መላላክ፣ ማውራት፣ መተጋጋት፣ መተሻሸት ክልክል መሆኑን የሚጠፋው የለም። ግን የሚተገብረው ማን ነው ነው? ከነፍሴ ጀምሮ እኔ በጣም ይገርመኛል ወላሂ ያዚ እያወቅን የምናጠፋቸው ስህተቶች ነገ ብዙ ዋጋ ያስከፍሉናል። ና ከወዲሁ አውቀን ራሳችን ሰትረን ወደ ራሳችን መመለስ የተሻለ ይመስለኛል። አላህ በሀላል አልተብቃቁ ብሎን እኛ ሀላልን ትተን ወደ ሀራም ከመረጥን ነገ የሚያስከፍለን ነገር ከባድ ነው የሚሆነው። የማንወጣው ጸጸት ውስጥ መግባት ነው። በተለይ በተለይ ይሄ ለሴቶች ይሄ ካሜራ የሚባል ነገር አሁን አንዲት ሴት ልጅ መታገባው ወንድ ጋራ እንደዚህ እየተቃቀፈች እንደዚህ እየተሻሸች እንደዚህ ስጦታ እየተጣጣች ወድሃለው ወድሻለው እየተባባሉ ነገ ሌላ ህይወት ስትገባስ ማን ነው አሁን አንድ ወንድ ልጅ የሚጠፋ ነገር አይደለም እኮ ይሄ ዝም ብሎ ተቀምጦ ነገ ምናልባት ሌላ ህይወት ስትገባ እንኳን ይሄ ሰውዬ ይህን ቪዲዮ ሳይው ክልብሽ ሊለው ይችላል እኔ ለራሴ አልወድም። አንዲት ሴት ልጅ ያለፈ ታሪክ ላይ አስወቅስ ይችላል። ነገር ግን ይሄ ግን ተቀማጭ ነው። በተለይ ሴት እህቴ፣ የማታገቡት ወንድ ጋራ እንደዚህ አይነት ነገር መፍጠሩ ለህይወታችሁም የሚያስደስት አይደለም፣ ጥሩ አይደለም ነው የምለው። የምታገቡት ወንድ ጋራም እንኳን ባይፈቀድ እንኳን ቢያንስ ያ ሰው ታገባችሁት ራሱ ጋር ነው ያሳለፋችሁት ነገር ላይፍ የሚሆን ምንም የሚሆን ማለት ነውና ሐራምና ክልክል ከመሆኑ የተነ ከመሆኑ ባሻገር ለህይወታችሁ ለዱንያዊ ለዓለማዊ ህይወታችሁ እንኳን ጻር ነው። እና ብዙ ጊዜ አሁን ዩቲዩብ ላይ እንደዚህ አይነት ነገሮች እየተከሰቱ ነው። እንደውም ብዙ ሰዎች ዩቱብ ተመልካች የሚኖረው ካፕል ካፕል ሆኖ ሲመጡ ነው። ፍቅረኛ ፍቅረኛዎች ሆኖ ሲመጡ ነው። ሴት እና ወንድ ሆኖ ሲመጡ ነው እያሉ ነው። በነገራችን ላይ ይሄ እውነት ነው፣ የምናየውም ነገር ነው። ግን ደግሞ ነገ አሄራን ዱኒያን የሚያጠፋ ነገር ከሆነ ደግሞ ቢቀርስ፣ አላህ ለኛ ያለው እርዚቅ የትም አይጠፋ ላለሁኝ። የዛሬው ቪዲዮ ይሄን ይመስላል እላችኋለሁ። ውድ ቤተሰቦቼ ላይክ ሸር እያደረጋችሁ ለምታበረታቱኝ ከጎን ይላላችሁ ከልብ አመሰግናለሁ። ኢንሻአላህ ነገ ትልቅ ደረጃ አድርሸው ይህንን ሚዲያ ለህዝብ፣ ለሀገር፣ ለወገን የሚጠቅም አደርገዋለሁ ባላህ ፍቃድ ፈቃድ፣ እናንተን ይዤ ዛሬ ምናልባት በስደቱኔ ብዙ ነገሮች እንዳልሰራ እችላለሁ። ግን ኢንሻአላህ ነገ ነገ ወዲያ ሀገር ቤት ብዙ መልካም ስራዎችን እሰራለሁ ብዬ አስባለሁና ከልብ ከልብ አመሰግናለሁ። መልካም ጊዜ